ናላችሁ ውድ የያያ ኮንስትራክሽን ቤተሰቦች፣ እንደተለመደው እንግዲህ ጂ ፕላስ ስሪያችን ኦልሬዲ አሁን ወደ ፊኒሺንግ ስቴጅ ደርሰናል ማለት ነው። እንግዲህ ላስት ታይም እንዳየነው የፋውንዴሽን ስራው ምን ያህል ኮስት ያደርጋል የሚለውን አይተናል። አሁን ደግሞ በመሀል ደግሞ አንድ ቪዲዮችን ላይ ደግሞ ሰብስትራክቸር ወይም ደግሞ ሚን ሱፐር ስትራክቸር የስኬለተኑን ምን ያህል ኮስት ያደርጋል የሚለውን አይተናል ማለት ነው። ከነገና ደግሞ የፊኒሺንግ ብለን ደግሞ የብሎኬትና የፕላስተሪንግን ለብቻው ለይተን ለእናንተ አቅርበንላችሁ ነበር። የዛሬው ቪዲዮችን ደግሞ ቀሪው ስራዎቹ ደግሞ ምን ያህል ኮስት ያደርጋሉ ብለን አጠቃላይ ደግሞ ኮስቶቻቸውን የምናስቀምጥ ይሆናል ማለት ነው። እንዲሁም ይህንን ጂፕላስ ስሪ ለመገንባት መቶ ሰባ ካሬ ላይ ያረፈ ምን ያህል ብር ኮስት ያደርጋል የሚለውንም በዛሬ ቪዲዮችን ዲቴል የምናይ ይሆናል ማለት ነው። ለዩቲባችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ምክንያቱም በተቻለን አቅም ለእናንተ ቆንጆ ቆንጆ ኮንቴንቶችን ይዘንላችሁ የምንመጣ ይሆናል ማለት ነው። መኖሪያ ቤት ለማሰራት የምትፈልጉ ከሆነ ከዲዛይን ጀምሮ እስከ ሙሉ ግንባታ ድረስ ማሰራት የምትፈልጉ ከሆነ ከእኛ ጋር መስራት ትችላላችሁ። እስከ ፊኒሺንግ ድረስ ሰርተን ሙሉ ለሙሉ ቤታችሁን እናስረክባለን። ውጭ ሀገር ላላችሁ ሀሳብ እንዳይገባችሁ፣ እዚህም ወኪል ባይኖራችሁ እኛ ራሳችን ዲዛይኑ ራሳችን አስፈቅደንን ዲዛይኑን ሰርተንላችሁ እየኮሚኒኬት እያደረግን ኦንላይን የተሰራውን ዲዛይን ኮንሰልት እያደረግናችሁ ከወደዳችሁትና ካመናችሁበት በኋላ ደግሞ ፕሮሰስ አድርገን የግንባታ ፍቃድ ካስፈቀድን በኋላ ደግሞ ወደ ግንባታው ስቴጅ ሄደን ደግሞ ግንባታውንም ሰርተን የምናስረክባችሁ ይሆናል ማለት ነው። ከናንተ የሚጠበቀው ከላይ በማስቀምጥላችሁ ስልክ መደወል ብቻ ነው። ኤኒታይም እንድታገኙ ትችላላችሁ። በተቻለን አቅም 24 ኦንላይን ለመሆን እንሞክራለን። ካልቻልንም ደግሞ በዋትሳፕ እና በቴሌግራም ቮይስ ወይም ደግሞ ቴክስታችሁን አስቀምጡልን። እዚህ ሀገር ውስጥም ላላችሁ እንግዲህ ከኛ ጋር ማብራችሁ መስራት የምትፈልጉ ከሆነ ዲዛይን ካላችሁ ግንባታውን እንሰራለን። ግንባታ ደግሞ የሚሰራም ሰው ካላችሁ ዲዛይኑ ከኛ ጋር አብራችሁ መስራት ትችላላችሁ ማለት ነው። እኛ በምትመጡበት ሰዓት ላይ ዲዛይናችን ምን ለየት ያደርገዋል የምትሉ ከሆነ ከተማችን ላይ በጣም ፐርፌክት እና ለረጅም ዓመት ልምድ ያላቸው ሙያተኞች በስራችን ይዘን ስለምንሰራ በጣም የተለያዩ ቆንጆ የሆኑ ዲዛይኖችን ጊዜውን የጠበቀት ትሬንዱን የጠበቀ ይዘንላቸው የምንመጣ ይሆናል ማለት ነው። በአብራችሁ መስራት የምትፈልጉ ከሆነ ኮንታክት አድርጉን። የሰራናቸውንም ስራዎች እንግዲህ በቪዲዮ እንደዚህ በምስል ሼር እናደርግላቸዋለን። እንግዲህ ወደ ቀጥታ ወደ ኤክሴል ሽቱ ኒድ እና እንዴት ነው የሚሰራው የሚለውን ማሳያቸው ይሆናል። እዚህ ቢልዲንግ ላይ አንዳንድ ያልተካተቱ ነገሮች አሉ። ፊኒሺንግ ላይ በምናሰራበት ሰዓት ሁሌ ኤስቲሜሽን፣ አንዳንዶች እየደወላችሁ እንዲሁም ደግሞ በኮሜንት ላይ እንደምታስቀምጡልኝ የኮስት ኤስቲሜት ሲደረግ ይህን ያህል ካሬ ያለኝ ስንት ብር ሊፈጅ ይችላል ብላችሁ ብዙዎቻችሁ ትጠይቁናላችሁ። የኮስት ዋጋ ልዩነቱ እንደ ዲዛይናችሁና እንደ ቤታችሁ አቀማመጥ፣ እንደ ሰፈራችሁ የአፈር ሁኔታ ይወስነዋል። የአፈር ሁኔታ ይወስነዋል ማለት አፈራችሁ መሸከም የሚያቅተው አፈር ከሆነ አካባቢያችሁ ላይ ያለው የብረት መጠናችሁ ይጨምራል ማለት ነው። ያ የብረት መጠናችሁ ጨመረ ማለት ኮስታችሁን በዛው ልክ እየጨመረ ይመጣል ማለት ነው። ሶ ፊኒሽንግ ላይ ደግሞ በምትሄዱበት ሰዓት ላይ ሀይ እንዲሆኑ ፕሮዳክቶችን፣ ኳሊቲያቸውን የጠበቁ ፕሮዳክቶችን መጠቀም የምትፈልጉ ከሆነ ዋጋችሁ ከፍ ይላል። የሀገር ውስጥ ደግሞ ሎካል የሚመረቱትንም ደግሞ መጠቀም የምትፈልጉ ከሆነ በዛው ልክ እየቀነሰ ይመጣል ማለት ነው። ይህንን ኤስቲሜት የእናንተን ቤት በዚህ ልክ ነው ማለት አይደለም። ካሬውን ያዙት። ካሬውን ከያዛችሁት በኋላ የካሬያችሁን ብዛት አባስታችሁ በፍሎራችሁ የምታገኙት ፕራይስ ይህን ያህል ፕራይስ ሊሆን ይችላል ማለት ነው። ብዙ ጊዜ ፊክስ የሚደረገው ደውላችሁ በካሬ ስለምጠይቁኝ ነው። ፊክስ የሚደረገውና ዲፔንድ የሚሆነው በዲዛይናችሁ ስለሆነ አስቀድማችሁ የዲዛይን ፌስ ካላሰራችሁ እኛ ገመታችሁ ዲዛይኑ ማሰራት ትችላላችሁ ማለት ነው። እንግዲህ ወደ ቀጥታ ወደ ኤክሴል ሹቱ የምንሄድ ይሆናል። አብራችሁ ቆዩ ቆዩ። ሰላም እንደምናላችሁ ውድ የያያ ኮንስትራክሽን ቤተሰቦች፣ እንግዲህ ላስት ታይም የጀመርነው በኤፒሶድ እየከፋፈልን የአንድ ጂ ፕላስ ስሪ የሆነ ቢልዲንግ ፊኒሺንግ ኮስቱ ምን ያህል ኮስት ያደርገናል የሚለውን በዛሬው ቻፕተራችን የምናየው ይሆናል ማለት ነው። እንግዲህ ላስት ታይም ከዚህ በፊት የስኬለተኑን የሰብስትራክቸር የፋውንዴሽኑን አይተናል። እንዲሁም በመቀጠል ደግሞ ሱፐር ስትራክቸር ወይም ደግሞ የስኬለተኑን ለብቻ አይተናል። ከዛ በመቀጠል ደግሞ የብሎኬትና የልስን ኮስቱ ምን ያህል ነው የሚሉትን አይተን ነበረ። ዛሬ ደግሞ ቀሪዎቹን ፊኒሺንግ የምንላቸውን ወይም ደግሞ ከዚህ በኋላ ያሉትን የፊኒሺንግ ስራዎች እንዳለ ጨርሰን አንድ ጂ ፕላስ ስሪ የሆነ ቢልዲንግ ኦልሞስት ወደ መቶ ሰባ ካሬ ገደማ ላይ ያረፈ ምን ያህል ኮስት ያደርገናል የሚለውን ይሆናል ማለት ነው። ይህንን ቪዲዮም ከፍታችሁ አሁን የምታዩት ከሆነ ከዚህ በፊት የተሰሩ ቪዲዮች ስላሉ እነሱን ተመልሳችሁ ወደኋላ እያንዳንዱን ስቴፕ ማየት ትችላላችሁ ማለት ነው። እንግዲህ የልስን ስራና የብሎኬድ ስራ ተሰርቶ ካለቀ በኋላ ቀጥታ ወደምንቀጥለው የስኬለተን ስራ የልስን ስራ እና የብሎኬድ ስራ ካለቀ በኋላ የሳኒተሪ ኢንስታሌሽን፣ የኤሌክትሪካል ኢንስታሌሽን እንዲሁም ደግሞ ቀሪው ስራዎቹ የሚሆኑት የመጀመሪያው እንግዲህ ሩፊንግ ነው፣ የጣሪያ ስራ ማለት ነው። ይሄ ሳይቱ መጨረሻ ላይ የሚሰራው በጣሪያ ስለሆነ ነው። የዚህ ድሮዊንግ ሼር የማላደርግላችሁ ሪዝን ያው የክላይንትን ኢንተረስት መጠበቅ ስላለብኝ ነው እና ጀስት ምንድነው ዋናው ፎከስ ልታደርጉ የሚገባው መቶ ሰባ ካሬ ላይ ያረፈ ቢልዲንግ ምን ያህል ኮስት ሊያደርገን ይችላል የሚለውን የምናየው ይሆናል ማለት ነው። ኔክስት ታይም ኢንተረስት የሆነ ክላይንት ካለ እንደዚህ ሼር አደረግላቸዋለሁ፣ ከዚ በፊት የሰራንላትን ዲዛይን አሳያቸዋለሁ ማለት ነው። ሶ የጣሪያ ስራ ላይ የተለያዩ አይነት ስራዎች አሉ። የመጀመሪያው የዴክራ ሩፊንግ ነው። ይሄኛው የተጠቀምነው ዴክራ ሩፍ ነው። የዚህ ዴክራ ሩፍ እዚህ ጋ የምታዩት ይሄ ኳንቲቲው ነው። ይሄ ሜትር ስኩዌር ኤሪያው ሆኖ የሚለካበት ማለት ነው። በሜትር ይለካል። አንዳንዴም ደግሞ በካሬ በሜትር ስኩዌርም ሊለካ ይችላል፣ በሜትር ኪዩብም ሊለካ ይችላል ማለት ነው። እንዲሁም በሜትርም ልለካ እንችላለን። ይሄ ኳንቲቲያችን ነው። አሁን እዚህ ጋር ካሬ ብለን የዴክራው የሩፍ ካሬው ስንት ነው? አጠቃላይ ያረፈው ወደ 171 ካሬ ላይ ነው። ይህ 171 ካሬ እንግዲህ በ2965 ብር ኳንቲቲ ሬት ተባዝቶ የሚመጣልን የዴክራው የጣሪያው ብቻ ግዢ ወደ 509000 ብር ገደማ ነው ማለት ነው። ይህ የሚያሳየው አንድ ሩፍ ለመግዛት ኮስት የሚያደርጋችሁ በመቶ ሰባ አንድ ካሬ ላይ የሆነ ክላይንት በራሱ በፈለገው ይሄኛው የኮንትራክተር ፕራይስ ነው። ሶ ይሄ እኛ የሰጠነው ፕራይስ ነው። ያንን ፕራይሳችንን አባስተን በአምስት መቶ ምናምን ሺህ ብር ገደማ ይመጣል ማለት ነው። ሶ ልታውቅ የሚገባው ነገር ፕራይስ ምንጊዜም እንደ ሳይታችሁ ሎኬሽን፣ እንዳላችሁበት አገር ሊለያይ ይችላል። ሶ ይሄኛው እንደ ሪፈራንስ ወይም ደግሞ እንደ ጋይድ እንዲሆናችሁ ነው። እንዲሁም ደግሞ የዝግባ እንጨት ወይም ደግሞ ሞራሌ ሩፉን በምንሰራበት ሰዓት ላይ እንረበርብበታለን። ያንን ለመረብረብ የምንጠቀምበት ነው ማለት ነው ሞራሌው። ይሄኛውም እንግዲህ ተመሳሳይ ካሬ ላይ ሆኖ ዋጋቸው እንግዲህ በ3400 ተባስቶ ይሄን መጥቷል ማለት ነው። እንዲሁም ኮንክሪቶች አሉ፣ ላዩ ላይ የሚደረጉ ኮንክሪቶች አሉ። ሰላሳ ሚሊ ሜትር ደግሞ ሴሜንት ስክሪድ ይሰራል። እነዚህ እንዳለ ሬሾቸው በዚህ በኩል ተቀምጦላቸዋል፣ ካሬያቸው እዚህ ጋር ተቀምጠዋል። እነዚህ እንዳለ ተባስቶ የሚመጡት ፕራይሶች እዚህ ጋር አሉ ማለት ነው። ሰፕላይ እና ፊክስ ፍላትሽት ምንለው የምንለው ይሄ ኤጋ ወይም ደግሞ የቦሮንዳዮ ስራዎችም ሊኖሩ ይችላሉ ማለት ነው። የገተር ስራዎች በሚኖሩበት ሰዓት ላይም እነዚህም በካሬ ተባስተው የሚቀመጡ ይሆናል። ይሄኛው ሚሊዮን በሜትር ነው ልኬቱ በሜትር ተደርጎ ሚባዛ ይሆናል ማለት ነው። ከዛ በመቀጠል እንዲሁም ደግሞ ሀይሊ ኤላስቲክ ሊኩድ ወተር ፕሩፊንግ የሆነ ይሄ ደግሞ የወተር ፕሩፊንግ ፕሮዳክቶችን ስራ ነው። ይሄኛውም ስፔሲፊክ እያንዳንዱ ነገሮችን እዚህ ላይ በደንብ ስፔሲፋይ ተደርጓል። የሚቀባው የወተር ፕሩፊንግ ኤሪያ 60 ካሬ ነው። የአንዱ ካሬ በ1900 ብር እስከነ ሌበር፣ እነዚህ የምታያቸው የሌበር የማቴሪያል ኮስትን ጨምሮ ነው። እነዚህን እንዳለ ተባዝቶ ይቀመጣል ማለት ነው። ይሄኛውም እንዲሁም ዳውን ፓይፕ ፒቪሲ ከተሰራ በኋላ የውሃ ፍሰት ከጣሪያው ላይ የሚመጡትን ፍሰቶች እንዳለ የዳውን ፓይፕ ስራ ደግሞ በሜትር ነው እሱ የሚለካው። እንግዲህ አጠቃላይ ሜትሩ ወደ 150 ሜትር ገደማ ነው። ዋጋውን በዚህ ተባዝቶ ይመጣል ማለት ነው። የሩፊንግ ስራ የዳውን ፓይፖቹን ጨምሮ ወደ 342 ሺ ብር ገደማ ይመጣል ማለት ነው። ከዛ በመቀጠል እንግዲህ የምናየው ከዛ በመቀጠል እንግዲህ የምናየው የአልሙኒየም ስራ ነው። የአልሙኒየም ስራ ላይ በምንመጣበት ሰዓት ላይ የተለያዩ አይነት የአልሙኒየሞች አሉ፣ እንደ ቤታችሁ ዲዛይን ማለት ነው። አንዳንዴ መስኮትና በሮች ሊኖሩ ይችላሉ፣ ፍሬንች ዶሮች ሊኖሩ ይችላሉ ከርቴኖሎች ሊኖሩ ይችላሉ። ከላይ ወርታችን የሚወርዱ ከርቴኖሎች ሊኖሩ ይችላሉ እና ፕራይሳችሁም በዛ ልክ ሊለያይ ይችላል ማለት ነው። የአልሙኒየማችሁ የሀገር ውስጥ አልሙኒየም አለ፣ የውጭ ሀገር አልሙኒየም አለ። ቲክነሳቸው ይለያያል። ቲክነስ ማለት ከአንድ ነጥብ ሁለት ጀምሮ እስከ ሁለት ሚሊ ድረስ አለ። ሀገር ላይ አቬሬጅ እየተሰራ ያለው በ1.5 ቲክነስ ነው ማለት ነው። የነዚህ የእያንዳንዳቸው በድሮይንጉ መሰረት ይለያያል። ስፔሲፊኬሽንኑም እንዳለ እያንዳንዱ ነገሮች እዛ ላይ የሚገለጹ ይሆናል ማለት ነው። አልሙኒየም ፕሮፋይላችሁ በዚህ መልኩ ፊክስድ የተደረጉ ፍሬሞቹ አጠቃላይ ወደ 101 ካሬ ይመጣል። ይሄኛው የመጣው 101 ካሬ ወደ 16 ሺህ ብር ተባስቶ ነው ይሄ ፕራይስ የመጣው የዚህ ፕራይስ ቫሪዬሽን እንደ ኮንትራክተሩ ይለያያል። ሶ ይሄ የእኛ ፊክስድ የሆነ ፕራይስ አይደለም፣ በየጊዜው ሊቀያየር ይችላል ማለት ነው። ሰፕላይን ፊክሲንግ ስቴንለስ ስቲል ሃንድሬል ጋርድ ሬልስ አስ ዲቴይልስ ድሮይንግ ሜድ ኦፍ ዲፈረንት ሳይዝ ሬክታንጉላር ሴክሽንስ ፕራይስ ሻል ኢንክሉድ ኔሰሰሪ ፊክሲንግ አክሰሰሪስ አኮርዲንግ ቱ አርክቴክቸራል ድሮዊንግ ማለት ነው። ስቴንለስ ስቲልን የሆኑ ሃንድሬሎችን ፊክስ ማድረግ እንዲሁም ደግሞ ሰፕላይ ማድረግ ስራዎችን የሚሰራ ይሆናል ማለት ነው። ይሄኛው በሜትር ነው የተገለጠው። የዚህም ደግሞ ፕራይስ በ12080 ብር ይገልጻል ማለት ነው። አልሙኒየምን ስታስቡ ምንጊዜም ይሄ ፕራይስ መስታወትንም ይጨምራል። ይሄ ፕራይስ ከ120 እስከ 16 ሺ ብር ዲፔንዲንግ ኦን ኮንትራክተር ሊሆን ይችላል። እንደ ጊዜው እንደ ቦታው ሊለያይ ይችላል ማለት ነው። ከዛ በኋላ በካርፔንተሪ ወርክ ወይም ደግሞ የበር ስራዎች ናቸው እነዚህ የበር ስራዎች እንግዲህ አጠቃላይ በሜትር ካሬ ይለያል ማለት ነው። የበር ስራዎች የሚለይበት ዋናው በር ሊለያይ ይችላል። ውስጥ ላይ ፓርቲሽኖች ላይ የምትጠቀሟቸው በርና የሜን ጌት በሩ ሊለያይ ይችላል። በካሬ የዋናው በር እስከ 40 ምናምን ሺ ብር ሊሆን ይችላል። የውስጥ ላይ ያሉት ደግሞ ካሬያቸው እስከ 19 ሺ ብር ገደማ ሊሆን ይችላል። ይሄ ስታንዳርድ የሆነ በር ነው። ኳሊቲውን በጨመራችሁ ቁጥር ደግሞ ወደ 2030 ያለ ሊቀጥል ይችላል ማለት ነው። ሜን ጌት ላይ ብዙ ጊዜ በካሬ ከረንት ላይ ሀገራችን ላይ እየተሰራ ያለው በአርባ ሺ ነው። ሰው የሜን ጌታችሁን በዚህ ለይታችሁ ካልኩሌት ልታደረጉ ትችላላችሁ ማለት ነው። በመቀጠል እንግዲህ የግሌዚንግ ወርክ ነው። ይሄኛው ግሌዚንግ ወርክ እነሱ ቅድም እንዳልኳችሁ አልሙኒየም ስራውን ለብቻው ላይ አይተውታል። ግሌዚንግ ወርክ ላይ ስድስት ሚሊም የሆነ ቲክነስ ያለው ነን ሪፍሌክቲቭ የሆነ ቲንትል ግራስ ምትወደረ ዊንዶ ፕሮፐር ስቲኪንግ ረበርን ስክሩ ፕሌስመንትን አልሙኒየም ዶርስ ዊንዶስ ፍሬም ሶሻል ፕራይስ ኢንክሉድ ፕሪ ን ፖስት ክሊኒንግ ኦፍ ወርክ ኤሪያ ማጽዳት ምናምን ነገር ይኖራል ይላል። ብዙ ጊዜ የግሌዚንግ ወርክ ለብቻው አይሰራም፣ ከአልሙኒየም ስራ ጋር አሁን ከረንትሊ እየሰራን ያለነው በ1500 ብር ገደማ ነው። አጠቃላይ እስከነ መስተዋቱ ማለት ነው። ያንዳንዴ እንደዚህ ያው እነሱ ስፔሲፊኬሽኑ ሲሰሩት ለብቻው ሊለዩ ስለሚችሉ ካሬው ይሄን ነው ወደ 121 ካሬ ይመጣል። በ2300 ብር ተባዝቶ ነው ማለት ነው የሚቀመጠው። ግን አጠቃላይ የአልሙኒየም ስራ ሲባል የመስታወትና የእንትን ስለሚያካትት ያያችሁት ፕራይስ ትንሽ ኤግዛጅሬት ነው፣ እና ያ ነገር አፌክት ሊያደርግ ይችላል። ፕራይሳችሁን ቼክ ታደርጋላችሁ ማለት ነው። ላስት ታይም ፕላስተሪንግ እና ፖይንቲንግን አይተናል። እዚ ጋ ባለፈው እንደውም ትተነው ያለፍነው ነገር ምንድን ነው? እዚ ጋ አፕላይ ስሙዝ ስታንዳርድ ታይፕ ኦፍ ጂፕሰም አስተርድ ኮት ኮቨር ኦፍ ፕላስተር ኢንተርናል ወርድ ሰርፌስስ ኤንድ ቢም ኮለመንስ ይሄ የጂፕሰም ቻክ ስራ ነው። አጠቃላይ የመጣው ወደ 1470 ምናምን ካሬ ነው። በካሬ ከረንት ላይ ሀገራችን ላይ እስከ 220 ብር ድረስ ነው ከ200 እስከ 220 ብር ድረስ በካሬ እየተሰራ ነው። እስከነ ሌበር እና ማቴሪያል የጂፕሰም ቻክ ስራ ማለት ነው። የነዚህን ፕራይሳቸው የቻክ ስራውን እዚህ ጋር አስቀምጠውታል። ደብል አንድ ላይ ተደርጎ ነው የተሰራው። እንዲሁም ደግሞ የፍሎር እና ዎል ፊኒሽንግ ወይም እንለው ደግሞ የሴራሚክ ስራ ነው የሚሆነው። ሴራሚክ ላይ ስንመጣ የደረጃ ስራዎች አሉ። ዊንዶ ሲል እና ዶር ሲሎች አሉ። ዘኮሎች አሉ። ስከርቲንግ የሚባለው ማለት ነው። እንዲሁም ደግሞ ዋናው ሴራሚክ ስራ አለ ማለት ነው። የመጀመሪያው እዚህ ጋር ስምንት ነጥብ አንድ የምታዩት ሰፕላይን ኮንስትራክት 30 በ30፣ የሆነ በ8 ሚሊ ቲክነስ ያለው ነን ስሊፐሪ ሴራሚክ ፍሎርታይል ዊት ሴሜንት ሬሾ በአንድ ሶስተኛ ተጠቅማችሁ ሰፕላይ የምታደርጉ ሴራሚክ ሳይዙ 30 በ30 ከሆነ ሞስት ፕሮባብሊ ለባዝሩሞች ነው የሚሆነው። ይሄ መሬቱ ነው ማለት ነው። የመሬቱ ወደ 53 ካሬ ገደማ ይመጣል ማለት ነው። ፕራይሱ ፕራይስ ኢንክሉድስ የማቴሪያሉንና የእጁን ነው። ያው ሰው ሁሌ የምነግራችሁ ነገር ምንድን ነው የዚህ የማቴሪያል ዋጋ በካሬ አሁን 2000 ምናምን ብር ብንል፣ አንድ ሴራሚክ በአሁን ሰዓት ላይ ፖርትድ የተደረገው ልጠቀም ብትሉ እስከ 3000 ብርም ሊሄድ ይችላል። ሌበርን ሳይጨምር ማለት ነው። ግን አሁን ጋር የተጠቀምነው እኛ የሎካሉን ስለሆነ ዋጋችን በጣም ይቀንሳል። እናንተ እንደተጠቀማችሁት ማቴሪያል የሰራተኛና የማቴሪያልም ሲጨምር ኮስታችሁ አራት ሺ ሊገባ ይችላል ማለት ነው። እዚህ ጋር አሁን ስልሳ በስልሳ የሆነ ዘጠኝ ሚሊሜትር ቴክነስ ያለው ራኮር ኢክቪቫለንት ነን ስሊፐሪ ፖርሲሊንስ ይሄኛውም፣ ምንድን ነው የውስጠኛው ሴራሚክ ነው ማለት ነው። ስምንት ነጥብ ሁለት ላይ ያለ ስልሳ በስልሳ የሆነ ፖርሲሊን የሆነ ማቴሪያል ነው። ይሄ አሁን ገበያ ላይ በኢምፖርትድ እናሰራ ብትሉ እስከ ሁለት ሺ አምስት መቶ ብር ድረስ ልታገኙ ትችላላችሁ። ያንን ጨምራችሁ ሌበር ስጨምሩ ምናምን ፕራይሱ ከዚህ ከ3200 ከፍ ሊል ይችላል። ይህንን ኮንሲደር ማድረግ ይኖርባቸዋል። ፕራይሳችሁ እስከ 4000 እስከ 5000 ሊሄድ ይችላል። የሀገር ውስጥ ደግሞ ልጠቀም ስትሉ ሴራሚኩ እስከ 1500 ብር ድረስ ገበያ ላይ ልታገኙ ትችላላችሁ። ሰራተኛ 250 ብር ብትጨምሩበት ፕላስ ከእንደገና ደግሞ የሲሚንቶና የእቃ ግዢ 200 ብር ብትጨምሩ አጠቃላይ ኦልሞስት ወደ 2200 ብር ገደማ ሊሄድ ይችላል ማለት ነው። ይሄኛውን አቬሬጅ የሆነ ፕራይስ ነው። እንዲሁም ደግሞ ሀያ በሰላሳ የሆነ በስምንት ሚሊሜትር የሆነ ግሌዝድ ሴራሚክ ዎል ታይልስ ስቲክ ቱ ዎልፍ ሴራሚክ ሞርታር። ይሄኛው አንዳንዴ ሀያ በሰላሳ ትንሽ ሳይዙ ትንሽ ነው፣ ግን ብዙ ጊዜ ለግድግዳ ከሆነ ሀያ በሰላሳ የሆኑ ሴራሚኮች ስልሳ በሰላሳ ናቸው አብዛኛውን ጊዜ ከእንዲሁም ደግሞ የተለያዩ አይነት ሼፕ አላቸው። እንግዲህ ይሄ ስፔሲፊኬሽኑ የሚያሳየው በዚህ ስለሆነ ይሄኛውም ሁለት ሺ ምናምን ብር ይመጣል ማለት ነው ሰፕላይ ኤንድ ላይ 10 ሴንቲሜትር የሆነ ደብዝ ፖርሲሊን እስከርቲንግ ይሄኛው እንትን ነው፣ የዘኮሎ ስራ ነው። በሜትር ነው እንዳልኳችሁ በ315 ሜትር ገደማ ይመጣል። ይሄን በ378 ብር ተባስቶ የመጣው ፕራይስ አለ ማለት ነው። እንዲሁም በመቀጠል ሰፕላይን ፊክስ ግራናይት ኦን ደ ላንዲንግ ዊት ሴሜንት ሞርታር፣ ይሄኛው የግራናይት ስራዎችን ነው ላንዲንግ ላይ በምንጠቀምበት ሰዓት ላይ ነው። ይሄኛው በካሬ ነው የሚታሰበው፣ ሶ በካሬ ዋጋ ይሄኛውም የሴራሚክ ፕራይስ እንዳልኳችሁ በሎካል የምትጠቀሙ ከሆነ በሀገር ውስጥ በውጪ የምታደርጉት ከሆነ የሁሉም ፕራይስ በጣም ቫሪ ያደርጋል። ይህንን ነገር በጣም አንደርስታንድ እንድታደርጉት ይገባል። ሶ ዋጋችሁ ይሄ ዲፍረንት ሊሆን ይችላል ማለት ነው። እዚህ ጋር የሚያመጣው የቶታል የሴራሚክ ዋጋችሁ ሊለያይ ይችላል ማለት ነው። ዲቶ ስቴርኬዝ እና ራይዘር ላይ ይሄ የመጀመሪያው የላንዲንግ የሚላችሁ ምንድነው የዶር ሲል ሊሆን ይችላል። እዚህኛው ላይ ደግሞ ለስቴርኬዝ ለትሬድ እና ለራይዘር ማለት ትሬድ ማለት የምትረግጡት ነው በደረጃ ስትወጡ በእግራችሁ እየረገጣችሁ የምታገኙት ነው እንዲሁም ደግሞ ራይዘር በሚሆንበት ላይ ግንባር ላይ የምታዩት ማለት ነው የራይዘር ሳይዙን እዚህ ጋር አስቀምጦላችኋል 150 ማለት ነው ሜትር ከ50 አሚን 15 ሳንቲም በ2 ሴንቲሜትር ነው ቲክነስ ነው ነው ማለት ማለት ነው ሶሪ 15 ሳንቲም ማለት የቲክነሷ ነች የራይዘሯ ከፍታ ግንባር ላይ የምታዩት ማለት ነው ቲክነሱ በሁለት ሜትር ነው። እዚህ ጋ ኦልሬዲ ሊኒየር ሜትሩን ደምረው አስቀምጦታል የሁሉንም ደረጃ ማለት ነው። ይሄኛው እግራችን የሚያርፈው ብዙ ጊዜ ፓልም ወይም ደግሞ እግራችን እየረገጠ የሚወጣው ደረጃውን በምንወጣበት ሰዓት ላይ 30 ሴንቲሜትር ነው መሆን ያለበት። ከዛ በጣም አነሰ ከተባለ 27 ወይም 28 መሆን ይችላል። ከዛ በታች ግን በጣም ካነሰ እግራችንንም ስለማይ ሰፖርት ስለማያደርግ አዳልጦ ሊጥለን ይችላል። የዚህ ሳይዝ እንደዚሁ ተቀምጧል ማለት ነው። የነዚህ ሁለቱ ወደ 81 ሚሊ ሊትር ነው አሚን ሜትር ነው። የነዚህን በሜትር ተባዝተው ዋጋቸውን በዚህ መልኩ ተቀምጠዋል ማለት ነው። ሰፕላይን ፊክሲንግ ግራናይት ስከርቲንግ ዊዝ ሴሜንት ሬሽዮ። ይሄኛው የግራናይት ስከርቲንግ የምንለው የዘኮሎ ላይ የተለያዩ አይነት አሰራሮች አሉ። አሁን የጨረራ አሰራር የሚባል አለ። የኖርማል የዘኮሎ አሰራር አለ። ደረጃ ይለያያሉ ምላችሁ። ለዛ ነው ሶ ፕራይሳቸውም በዚህ ልክ ዲፍረንስ አለ። አሁን ጨረር በምትሉበት ሰዓት ላይ የጨረር አሰራር ትንሽ ለየት ይላል። እስከ 450 ድረስ ነው ሞያተኛ እየሰራ ያለው ዘኮሎ ሲሆን ደግሞ ዋጋ ይቀንሳል ማለት ነው። ሰፕላይ ፊክሲንግ ግራናይት ዊንዶ ሲል ወደ ሰሜንት ሬሽ ሚክስድ ዋንቱ ስሪ ፊክሲንግ ግራናይት ዶር ሲል፣ እነዚህ ዊንዶ ሲል እና ዶር ሲል የምንላቸው እነዚህ ናቸው። ይሄኛው ላንዲንግ ማለት ደረጃውን ወታችሁ ከጨረሳችሁ በኋላ የምታርፉባት አንድ ደረጃ ወታችሁ አርፋችሁ ከዛ ውላ ደግሞ የምትወጡበት ሲሆን ይሄኛው ደግሞ ዊንዶ ሲልና ዶር ሲል ነው። እነዚህም በሜትር ናቸው ሂሳብም ስሰሩ እንዲሁም ደግሞ ከሙያተኛ ጋርም ስትነጋገሩ በሜትር ነው የምትነጋገሩ። የነዚህንም ፕራይስ በዚህ መልኩ ተቀምጦ አጠቃላይ የሴራሚክ ስራ ወደ 4.8 ሚሊዮን ብር ገደማ ኮስት አድርጎናል ማለት ነው። ፔይንቲንግ ላይ በምንመጣበት ሰዓት ላይ አፕላይ ትሪኮስ ኦፍ ፕላስቲክ ኢሞሊሽን ፔይንት ፕላስተር ኢንተርናል ወል የውስጥ ቀለም በምንሰራበት ሰዓት ላይ 170 እስከ 200 ብር ድረስ ፐር ኤሪያ ሊሆን ይችላል። ይሄኛው እስከ 1400 ብር ካሬ ገደማ ነው። ከ170 እስከ 200 ብር ድረስ ኖርማል የውሃ ቀለም ከሆነ ነው። ሀገራችን ላይ የተለያዩ አይነት ኢምፖርትድ የሆኑ ማቴሪያሎችም አሉ። ጆተን የምትጠቀሙ ከሆነ ዋጋው በዛ ልክ ከፍ ይላል። ኖርማል የውሃ ቀለም ደግሞ ልጠቀም የምትሉ ከሆነ እስከ 200 ብር ድረስ ሊሰራላችሁ ይችላል ማለት ነው። ሰፕላይ እንድ አፕላይ ዋን ኮስ ኦፍ ፕራይመር ግራናይት ወይም ደግሞ ግራፋይት ቴክስቸር ፔንቲንግ ኦን ፕላስተሪንግ ኢንተርናል ወል ሰርፌስ ፓራፌት ወልስ ምናምን እነዚህ ፕራይሶች አሁን 800 ምናምን ብር ካልን በስምንት መቶ ምናምን ፕራይስ ልናገኛቸው የምንችለው የኤክስተርናል ወዶች የተለያዩ አይነት ቀለሞች አሉ። እነዚህ ቀለሞች በምንልበት ሰዓት ላይ እንደ ኮንቴክስትራ የሚባል አለ፣ ጆተን አለ፣ የተለያዩ አይነት አሉ። ይሄኛው ሚድል ላይ ያለ ዋጋ ነው፣ ግን ከዚህም የቀነሰ በ500 ምናምን ብርም ኮንቴክስትራ ማሰራት ትችላላችሁ፣ ኳርቴዝ ማሰራት ትችላላችሁ። ከዚህ ከፍ ካለሆነ ደግሞ ሀይ ኢንድ የሚባሉ እንደነ ጆተን ሚዲየም ቴክስቸር የሚባል ቴክስቸር አላቸው። የጆተን የራሱ የሆነ ኮንቴክስት ራለው ጆተን ብራንድ የኔዘርላንድ ብራንድ ነው። ሀገራችን ላይ በሰፊው አሁን ከረንት ሌክዠሪ ከሚባሉ ቀለሞች መሀል አንዱ ነው ማለት ነው። በመቀጠል የምናየው የሳኒተሪ ኢንስታሌሽን ዝርጋታ ነው የሚሆነው ማለት ነው። ሳኒተሪን በምናይበት ሰዓት ላይ የተለያዩ አይነት አሰራሮች አሉት። እዚጋ ጋር እንደምታዩት ኢንተርናል ሳኒተሪ ኢንስታሌሽን ይህን እና የሀንዶች ቤዚኖቹን ነንበሮቹን እዚጋ ይሄ ኤን ኦ ማለት ነንበር ነው። ብዛታቸውን የእጅ መታጠቢያዎቹን እዚጋ ዘጠኝ ፒስ ናቸው። አንደኛው ፒስ ይሄ ነው። እንግዲህ እያባዛ በዚህ መልኩ ይቀመጣል ማለት ነው። የወተር ክሎዘት አለላችሁ እያንዳንዱ ነገሮች ጽሁፎቹን እዚህ ላይ ቴሌግራም ላይ በተቻለኝ አቅም ሼር ለማድረግ ሞክራለው። ሮች ናቸው ማለት ነው። ፖዝ እያደረጋችሁ ማየት ትችላላችሁ። እዚጋ የእጅ ሳሙና መያዣ አለ። ኤሌክትሪክ ወተር ሂተር አለላችሁ ብዛታቸውን እየተቀመጠ እየተቀመጠ እንደ ባዝሩም ብዛታችሁ ማለት ነው። እያንዳንዱ ዲቴል በዚህ መልኩ ይቀመጣል ማለት ነው። ፋይር ስቲንግ ይሸራለው። ኢንተርናል ወል ሰፕላይ ሲስተም ማለት ወተር ፓይፖቹ እነዚህ ደግሞ በምናይበት ሰዓት ላይ ወተር ሰፕላይ ፓይፕ እንልና እያንዳንዱ በድሮይንጉ መሰረት እያንዳንዱ ቼክ እየተደረገ በሜትር እየተቀመጠ ፕራይሳቸውን በዚህ መልኩ ይቀመጣል ማለት ነው። ጌት ቫል በምንበት ሰዓት ላይ ፓይፖቹ ጌት ቫልቭ ያስፈልጋቸዋል። እነሱ እነሱ ይገዛሉ። እያንዳንዱ ለሳኒተሪ የምናወጣቸው ወጪዎች እንዳለ እያንዳንዱ እዚህ ውስጥ የሚገለጥ ይሆናል ማለት ነው። ሶ ፕራይሳችንን በምንሰራበት ሰዓት ላይ በዚህ መልኩ እያንዳንዳቸው የሳኒተሪዎቹ እየተገለጸ ይቀመጣል። እንዲሁም በተጨማሪ ደግሞ የኤሌክትሪካል ዝርጋታም እንደዚሁ ማለት ነው። የኤሌክትሪካል ዝርጋታም ዲቴል ነው ማለት የቴክኒካል ነገሮቹ ስለሚበዙት፣ ሜይ ቢ ሞር አንደርስታንድ ላታደረጉት ትችላላችሁ። የሴፕቲክ ታንክ መንመጣበት ሰዓት ላይ ክሊሪ ተመሳሳይ ነው። ሳይት ክሊሪ ይደረጋል፣ ይቆፈራል፣ እንዲሁም ደግሞ ባክፊል ይደረጋል። ላፈሮች ካርታዊ የተቆፈረ ይወጣል። እዚ ይሄኛው ሳይት ላይ የተሰራው በማሱነሪ ነው። ከፈለጋችሁም እናንተ በኮንክሪት ማሰራት ትችላላችሁ ማለት ነው። ከዛ ላይ ኮንክሪት ወርኩ። አሁን እዚህ ጋ ባዶ ብላንክ ስፔስ ነው የምታየውትኝ። ያ የሆነበት ሪዝን ምንድነው? በኮንክሪት ስላልተሰራ ነው። ማሱነሪ ግን በድንጋይ ተሰርቷል ማለት ነው። ላስት ታይም እንዳወራ ነው የሰመሪ ላይ በምንመጣበት ሰዓት ላይ ላስት ታይም እንዳወራ ነው ጂፕላስ ሪዩ ሰብስትራክቸር ወይም ደግሞ ታች ላይ የሚቀረው ወደ 3.3 ሚሊዮን ገደማ ይሆናል ብለን ነበር። ኮንክሪት ስራው ደግሞ ወደ 7 ሚሊዮን ገደማ፣ የብሎኬትና የልስን ስራው ደግሞ ወደ 3 ሚሊዮን ብር ገደማ ኮስት ያደርገናል ብለን ነበር ማለት ነው። ሶ ከዚህ በኋላ ቅድም ያየናቸው የሩፍ ወርክ እንግዲህ ወደ 342 ሺህ ብር፣ አልሙኒየም ስራ ወደ 2.8 ሚሊዮን፣ የእንጨት ስራዎች ወደ 1.1፣ ግሌዚንግ ወርክ የመስታወት ስራ ወደ 280 ሺህ ብር፣ የልስን ስራ ቅላስታ የሚያወራ ነው ማለት ነው። ፍሎር ዎል እና የመሬት ስራው የቀለም ስራ፣ የሳኒተሪ ሴፍቲክ ታንክ ቅድም ያወራ ነው ይሄኛው። ሴፕቲክ ታንክ ዋጋ ላይ ትንሽ ቫሪዬሽን አለው። ኤሌክትሪካል ኢንስታሌሽን እስከነ ሙሉ ፊቲንጉ ድረስ ማለት ነው። ይሄኛው 24 ሚሊየን የሚለው እንግዲህ ከመሬት በላይ ያለው ነው ማለት ነው። እዛ ጋር ወደ 3 ነጥብ ምናምን ሚሊዮን ብር አለ። አጠቃላይ ሁለቱን ስንደምራቸው ይሄ ቢልዲንግ ወደ G+7 ለመገንባት አጠቃላይ የሚፈጀው ወደ 27 ሚሊዮን ብር ገደማ ነው ማለት ነው። እና ማይንጁ ሁሌ ዋጋቹ የሚለያየው በተጠቃማችሁት ማቴሪያል ዲፔንድ ይሆናል። እዚህ ዋጋ ላይ ያልተካተቱ የውጭ በር ዋጋዎች አሉ። የውጭ ከተንበሪ በሮች አሉ። አሁን ኮሪደር ላይ የምንጠቀማቸው ላይቶች ይኖራሉ። ለግቢ ማስዋቢያ የምንጠቀመው ሴራሚክ ሊኖር ይችላል። ሳይት ወርኮቻችን የተለያዩ ሊሆኑ ይችላሉ። እነዚህ እነዚህ ነገሮች ከተን ሰማው ኮስት ቫሪዬሽናችን ትንሽ ከፍ ሊል ይችላል ማለት ነው እና እንደተጠቀማችሁት የፊኒሺንግ ማቴሪያል ዲፔንድ ስለሚሆን ይህንን ታሳቢ ልታደረጉ ይገባል። 27 ሚሊዮን ብር ማለት የእናንተም ጂፕላስ ፕላስ 3 27 ሚሊዮን ብር ኤግዛክት ያወጣል ማለት ሳይሆን ግምት እንዲኖራችሁ እና መነሻ እንዲኖራችሁ ነው ማለት ነው። እንግዲህ አብራችሁ መስራት የምትፈልጉ ከሆነ ኮንታክት ልታደረጉን ትችላላችሁ። ኤኒ ታይም ዝግጁ ነን እናንተ ለማስተናገድ። አብዛኞቻችሁ እየደወላችሁልን ከእናንተ ጋር ቤት እየሰራ እንገኛለን። ከውጭ ሀገርም ከሀገር ውስጥም እየደወላችሁ ለምታናግሩ፣ ለምታመሰግኑ ከልብ አድርገን እኛም ማመስገን እንፈልጋለን። እንግዲህ በተቻለን አቅም እኛም ሙቀታችንን እንግዲህ በዚህ መልኩ ሼር ልናደርግላችሁ ሞክራለን። እናንተም ደግሞ ሰብስክራይብ በማድረግ ተባበሩን። ላለው እንግዲህ ለነበረን ቆይታ ከልብ አድርጌ አመሰግናለሁ። እንደተለመደው ኤኒ ኩዌስችን ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። መልካም ጊዜ፣ መልካም ቀን።